ሞት ራሱ ደስ ይለኛል ብሞት ማለት ነው። ይሄ ደም የእሱ አላብ ነው። እሺ፣ ይሄ የምታየው ደም የእሱ አላብ ነው። እኔ ታግሼ ምናምን ልሰማህ ይችላለሁ፣ እሱ ትግስት የለውም። ሊያስወጣ ይችላል ከዚህ ቤትም አንተንም እሱንም፣ ያው እንግዲህ ከጀርባ የተሰበሰቡትንም ሰዎች ማለት ነው። ስለዚህ ምንም እንዳታስቢ፣ እኛ ደስ ይለናል። እህት ከሆነች እኮ ደስ ይለናል። ግን ምን ልታምነው ማት። በቃ ኤኒዌይ ይሁን ችግር የለውም። እኔ እደውልለታለሁ፣ ይመጣል። ነገር መምጣትም አያንፈልጋትም የምትሉም ከሆነ ጥላት ሄዳለች። ነገር ግን እሷ እንዳለችው የአንተ ወንድም እህትና ወንድም ቤተሰብ ካልሆናችሁ ሁሉንም ነገር እኛ ኃላፊነቱን ወስደን የዲንኑም ሁሉንም ነገር የሚወጣውን ነገር በሙሉ እኛ የምንሸፍን ይሆናል። አምጣው፣ ስልኩን አቀብለኝ። ምን አይተህ ነው? ምን ተመልክተህ ነው ማለት እህትህ ናት። ትሆን እኮ ማር አንዲ፣ ውጭ ጠብቅ ይናለሽ አይ፣ ቆይ አንዴ እናወራና እነግርሻለሁ። ችግር የለም። ኬት ነው ያመጣሁት? ፎቶ ፎቶ ማናት እህቴ ፎቶ መጣሽ አይደለ? አዎ፣ በጣም እኔ የሰማሁት ነገር በጣም ነው እንግዲህ፣ ልቤ ነው ያስደነገጠኝ። የሰማሁት ነገር፣ ያጣራሁት ነገር በሙሉ ውሸት ነው። አንቺም የነገርሽ ነገሮች በሙሉ ውሸት ናቸው። ለምንድን ነው እንደዚህ አደረግሽው? ወንድምሽ አልሆነ ሰው፣ ለምንድን ነው ወንድሜ ነው ያልሺው? ምክንያት አለኝ። እሱን ገብተን ማውራት ምችላው። ምንድን ነው ምክንያትሽ? አሳማኝ ምክንያት አለኝ፣ እነግርሻለሁ። የሚለው ነገር በሙሉ እውነት ነው። እንግባ

ምንድን ነው የምትይኝ? ገባሃ ሁሉንም ነገር ለሷ ሰጣ። የሁለት ዓመት ፍቅረኛ ነች። አያደል እረፊ አልኩ እኮ ቅድም ቆራኝ። የራይድ መኪናውም ይሄን ቤት የተገዛው በእሷ ላብ ነው። አረብ ሀገር ደፍታ በመጣችሁ ገንዘብ ነው ማለት እኔ እዛ ሰው ሀገር እንከራተታለን፣ አንተ ዓለምን ትቀጫለህ አይደል? ጭራሽ በቀረሽ ከመሽመሽ መጣሽ። አትናገሪ፣ አሁንም ዝም በይኝ። በቃ በቃ። ደም የእሱ አላብ ነው። ደም የእሱ

እሱ ነው። አስወጡላት። ይሄ ነው እኔ ሌላ ሰው ነኝ። ጥሩ ነው። በጣም ነው አይደል አመ አንቺ ወደዚህ እጅ በቃ በቃ፣ አልፈልግሽም እንጂ በቃ። ለዚህ ቅድም ጀምሮ እረፉ ስላቸው የነበረው

ፉድ ቤተሰቦች እንግዲህ እንደ እንደተመለከታችሁት ቅድም እንግዲህ በጣም ነው ነገር ተደርጎ የማይታወቅ ነገር ነው የተፈጠረውና ይህንን ነገር ለምን እንደያደረክሽው ፋሲካ ጉዳት ኮን ያረሽበት፣ እንዴት ይሄን ነገር ታረጋግበታለሽ? ይሄ ነገር እንደሚያስጠይቅሽ አንቺ አጣቂ እሚለውን እየሰማህኝ አይደለ? እየሰማህው ነበር አይደለ? እየሰማሁት እያደመጥኩት ነው። ምን እያደረገ ይሄን ሁሉ ነገር አድርጎኝ ከሱም ብሶ ደግሞ እንደገና ምነው ነው በመውጥሽ ምን ሚስቴ ምናምን ቆይ ለኔ ይገባኝ ነበር ይገባኝ ነበር ይሄ እኔ ይኸውልሽ ይህንን ሁሉን ታሪክሽን ባለመናገር በጣም ነው ያዘንኩት። አንቺን ራሱ ወቅስሻለሁ፣ ገባሽኛ አለ እኛ ያልጠበቅ ነው ያላሰብነው ነገር ውስጥ ነው ዋሽተሽ ያስገባሽ። እኔ እየመጣው እንደሆነ ካወቀ እኔ እየፈለግኩት እንደሆነ ካወቀ ይሄ ልጅ ይሰወራል። ስለዚህ እኔ ማግኘት አለብኝ። ላቤ ኮ ነው እዚያ ያለው ገንዘብ ኮ ነው። እሱን ኮ ካጣሁት ቆይቻለሁ። የሰወሬ ገና እዛ ስንት ነገር ሲወራ አልሰማም ብዬ በመተወኝ ነው እሱን ያጣሁት። ያኔ ነው ገና ያኔ ሀ ብሎ ሲጀምር ገብተዋል አይደለ? አሁን ላይ እንደ እንደገና ትቼ ለሁሉ ነገር ትቼ እንደዛ ነበር ማድረግ የነበረብኝ እኮ። ታድያ ለእኛ ለምን መጀመሪያውን እውነቱን አልነገርሽንም? ከነገርኩ ያንተ ለአንተ ያልነገርኩበት ምክንያት ይህ ልጅ ፊት ለፊት ማግኘት ይፈልጋለሁ እኔ። በቃ ላገኘው ፈልግ ነበረ። ትንሽ እንኳን እንደዚ አይነት ጥርጣሬ ካለ ይሰወራል። እመነኝ እንደዚህ ደፍረው ይሄን ማድረግ የቻለ ሰው እንጃ። ኧረ በስመ አብ! አሁን ይኸውልሽ እኛ እውነታውን አውቀን ይሄንን ኬስ ጀምረ ነው ቢሆን፣ አንቺ ይህንን ነገር ላታርጊ ትች ነበር። ተረዳሽኛ አይደለ? የማንም ሰው አካል ሳይጎድል ገንዘብሽን፣ ሀብትሽን፣ ንብረትሽን እንቀበል ነበር። አጉድሎኛል። እኔ አካል ስላልጎደለ ነው፣ ጤነኛ ስለምመስል ነው እስኪ ይኸውልሽ፣ የአካል መጉደል የስነ ልቡና መጉደል በጣም የተለያዩ ነው። የትኛው ይብሳል? የትኛው ይብሳል? ያኛው ነው የሚብሰው፣ ግን ህግ ላይ ቢቀመጥ ይሄኛው ነው አንቺን የሚያስከስስሽ። እሱ ውስጤን ሰብሮታል፣ ውስጤን ጎርቶታል ብለሽ ብትከሺ ይከሰሳል። እሱ ይታሰራል፣ አይታሰርም። አንቺ ግን እዚህ ጋር አይኑ ቢጠፋ ጆሮ ቢጎል ሊሆን ነገሩ የሰውነት አኳሉ ቢጎድል ትታሰሪያለሽ እንዴ። እንደዚህ ከሆንሽ ሀብቱንስ ማን ይበላዋል? አንቺ ራስሽን ካሳሰርሽ ማን ይጠቀምበታል? ገንዘቡ ለራስሽ አታስቢም እንዴ? ለሱ ባታስቢ እንዴት እንደዚህ ታደርጊያለሽ? አንቺ እኔው ልሽ እየወቀስኩሽ አይደለም፣ ለአንቺ አስቤ ነው ይህንንም ነገር የሚነግር። እሺ ጥሩ ነው ያደረግሽው ነገር ጥሩ ነው፣ ግን እንደዛ ተጫውቶብኝ እንደዛ አምኜው ስንት ነገር አድርጌ ቤተሰቦቼ እንዴት እንደጎዱኝ ያውቃል። ቤተሰቦቼ ምን እንዳደረጉኝ ያውቃል። በቃ ባዳ ኮ ነው ግን ደግሞ ስለማምነው ስለወደድኩት ስላፈቀድኩት ነበር ያንን ያደረግኩት። ገብተዋል አይደለ? እሱ ግን ተጫውቶብኛል፣ እና እንደዛ አድርግ አድርጎኝ እንዲህ ነው። ይሄን ሰው ይኸውልሽ፣ ያደረግሽው ነገር ትክክል አይደለም እያልኩ አይደለም። ግን እኛ ግፋቢል እውነቱን አውቀን ቢሆን ኖሩ ከሚደርሰው ጉዳት አንቺንም እሱን ምንጠብቅ ነበረ። አሁን እኮ የሰውዬ እንደውም ለእሱ ነው አድቫንቴጅ የሚኖሩ እከሳት አለው። አካሌና ጉድላለች ቢባል ሁሉም ነገር በካሳ መልክ ነው የሚንጣጣው። ተረዳሽኛ አለ ይህ ሁሉ ነገር ውስጥ ማስኬድ ምን አስፈለገ? አንቺ እኮ መጥተሽ እንደዚህ እንደዚህ እንደዚህ ገንዘቤን የበላ ሰው አለ እናንተ በምታውቁት አውጣጣችሁ ፈልጋችሁ አገኙልኝና ገንዘቤን አስመልሱልኝ ብትይ እኛ ለማስመለስ የምንችለውን ነገር በሙሉ እናደርግ ነበር። አንቺ እሱ ላይ በማድረግሽ ይሄንን ነገር ምንም አትጠቀኝ፣ እራስሽ ነው የምትጎጁ። በቃ ውስጥ እንግዲህ ምን እየተፈጠረ እንደሆነ እኔ አላቅም። ሁላ በጣም ነው ፊቱ የተጎዳው። በቃ እኔ እኔ እንጃ እኔ ሐኪም ቤት ሁላ እንዴት እንደሄደ በጣም ነው የገረመኝ ራሱን አለመሳቱ። ተረዳሽኝ፣ አይደል? አሁን አንቺም ተረጋጊ። ብዙ ጥያቄዎችን፣ ብዙ አተታዎችን አላብዛብሽ። በቃ ከዚህ በላይ ምንም ነገር ማድረግ የለብሽም። አንድ የተሳሳትሽ ስህተት ምንድን ነው? አንቺ እኛን መደበቅሽ፣ እኛን መዋሸትሽ። ይህ ሁሉ ነገር እንዳይፈጠር የሰው አካል ከመጉደል የአንቺም እንግዲህ የወደፊት ህይወት ከመበላሸት እኛ በቻሉ አቅም እናድንሽ ነበር። በቃ የተፈጠረው ነገር አንዴ ተፈጥሯል። የተፈጠረው ነገር አንዴ ሆኗል። ከዚህ በኋላ ተረጋጊ። የሚሆነውን ነገር በሙሉ እየተከታተለ እናደርጋለን። አይዞች ተረጋጊ።

ያው እንግዲህ ውድ ቤተሰቦች ሰዎች በእንደዚህ አይነት ሁኔታ እንግዲህ ከፋሲካ ጋር ጋር ቃለ መጠይቅ ማድረግ አስፈላጊም ስላልሆነ እንግዲህ በቀጣይ እየተፈጠረው ነገር በሙሉ እግር በግር ተከታትዬ ለእናንተ የማቀርብ ይሆናል። ያው አሁን እንግዲህ ሐኪም ቤት ሄዷል። ኪሩቤልም ሐኪም ቤት ሄዷል። እስቲ ኪሩቤል ደግሞ ያለበትን ሁኔታ እዛው ሐኪም ቤት ድረስ ሄደን አይተን እንግዲህ ለእናንተ የምናቀርብላችሁ ይሆናል። እስከ ፕሮግራማችሁ ፍጻሜ አብራችሁ ነው ነው ሰላም! ሰላም! ውድ ቤተሰቦች እንደምንቆያችሁ እንግዲህ ዛሬም በድጋሚ እዚህ ቤት ተገናኝተናል። እንግዲህ እናንተ በኮሜንት ብዙ ነገሮችን ገልጻችኋል። ይሄ ሰው እንግዲህ ያደረገው ነገር ይገባዋል ሲያንስ ሆኖ ብላችኋል። እንግዲህ አንዳንዶችም ከሰብአዊነት የተነሳ የተደረገበት ነገር ያሳዝናል፣ እንደዚህ ባይደረግ ብላችሁኝ ነበረ። እንግዲህ እኔም ይሄንን ነገር እናንተ ግር እንዳላችሁ ልባችሁም ተንጠልጥሎ እንደቀረ ተስፋ አደርጋለሁ። እንግዲህ ይህንንም ነገር ከፍጻሜው ለማድረስ ኪሩቤልም ምን አይነት ሁኔታ ላይ እንደሚገኝ ለማወቅ ዛሬ እንግዲህ በቤቱ ተገኝቻለሁ። ኪሩቤል እንዴት ነህ? ሰላም ነህ? ያው እንግዲህ ባለፈው የተፈጠረው ነገር በጣም የሚያስጨንቅ የሚያስደነግጥ በጣም እንግዲህ እኔም በህይወት የተመልክችው ማላውቀው ነገር እንግዲህ፣ በዛም ጊዜ ብዙ ነገሮች ነው የተፈጠሩት እና እንግዲህ ባለቤትህን በማረጋጋት ላይ ባለንበት ሰዓት ነው ይሄ ነገር የተፈጠረው። እና አሁን እንዴት ነህ? አሁን ትንሽ ደህና ነኝ። ትንሽ ሳወራ ምናምን እዚህ ጋር የተቃጠለበት ፓርት፣ አሲዱ የበላበት ፓርት ትንሽ ያመኛል። ደህና ነኝ። አሁን በጣም የሚያሳዝን ነገር ነው የተፈጠረው። ያልተጠበቀ ክስተት ነው የተፈጠረው እና እሷም እንዴት ይህን ነገር ልትይዘው እንደቻለች ግራ ነው የሚያጋባው። በጣም እንግዲህ ከሁሉም ነገር ግን የአንተ እኔ አሁን እንደዚህ ስለሆንክ ምንም ምልህ እማውራው ነገርም ቃልም የለኝም። በቃ አንተም ታቋዋለህ ምን አይነት ጋጠ ወጥ ነገር ምን አይነት ነገር ሰው ላይ እንደሰራ ምን አይነት ሰው ላይ የማይደረግ ነገር እንዳደረስክ ይገባሃል ብዬ አስባለሁ። አሁን እኮ ገባኝ እኮ ማለት ይህን ያህል እንደዚህ ያን ያህል ያል ደረጃ እንዳረሳለን ብዬ አላሰብኩም ነበር። ማለት ነገሮችን አውርተን እንፈታለን ብዬ ነበር ያሰብኩትና ነገሮች ባልጠበቁበት መንገድ ነው የሄዱት እና እንግዲህ ደህና ነኝ፣ ዋናው ጤና ነው። እንግዲህ ያንተም የተወሰነ ጤና እንዲመለስ እንግዲህ እኛ የቻለውን ነገር በሙሉ ማድረግ በሚገባን ሁሉ ለማድረግ እንግዲህ ፈቃደኞች ነን። እንዴት ነው ከዛ በኋላ ያለው ህይወትህ በምን ሁኔታ ላይ እየቀጠለ ነው? ባለቤትህ ኤልሻ ደይስ ፋሲካን እኔ የተወሰነ ቢሆን እንግዲህ እሷን ለማነጋገር ሞክር ያለው ና ያው ያላትን አቋም አሳውቃኛለች። በአንተስ በኩል ያለው ነገር ምንድን ነው? ያው በእኔም በኩል ጋር ባለፈው እንዳየው ትንሽ አሟት ነበረ ልቧን፣ እና በቃ ከዚህ በኋላ ከኔ ጋር መኖር እንደማትፈልግ እና ያው ክፉነህ ምናምን የሚለውን ነገር እንደዚህ ማላቀው ባህሪ ከየት መጣ? እኔ ላይም ልታደርስ ትችላለች ብላ ወደ ቤተሰቦቿ ይሄዳለች። እንደ ተፋተናል ማለት ነው። እና ማን ነው ምልህ የምንመለከተው ፊት ላይ ያለው ፋሻ መቀየር አለበት። በየሶስት ቀኑ ሆኖ ይቀየራል ያልከኝ፣ እና ማን ነው ይሄንን ነገር ስም ይቀይርልህ? እኔ አሁን እዛ ክትትል የጀመርኩበት መጀመሪያ የታከምኩበት ሆስፒታል እየሄድኩ ነው ማስቀይረው፣ ና ምግብም ከሱቅ ምናምን እየገዛው ነው የምጠቀመው፣ ና በጣም አስቸጋሪ ነው ለእኔ ብዙም እዚህ አፌ አካባቢ እዚህ አካባቢ የተቃጠለበት አንዱ አይነህም እንደማይሰራ አገልግሎት እንደማይሰጥ ተነግሮኛል። አዎ እና በቃ በሰው እርዳታ ነው ያለሁት። አሁንም ወንድሜም አለ እህቶችም ስላሉ ቤተሰብም እያገዘኝ ነው ያለሁት። በጣም የሚያሳዝን ነገር ነው የተፈጠረብህ። መልህ እኔ ያየሁት ነገር አሁንም አይቼዋለሁ። እና እንዴት አሲድ ራሱ ይዛ ልገባ እንደቻለች አለማየታችን የተወሰነም ቢሆን እንግዲህ አደጋውን ሴቭ እንድትሆን ሊያደርግ ይችል ነበረ። ግን አንተም እንግዲህ ያደረስክባት ነገር ምን ያህል አንጀቷን እንደ ላጣት ምን ያህል እንግዲህ ሰው ሀገር ላይ አስራ ስድስት ሰዓት እየሰራች አጠራቅማ እንግዲህ ያመጣችውን ገንዘብ አንተ እንግዲህ ቤት ገዝተ፣ መኪና ገዝተ፣ ኢቨን ሌላ ሚስት አግብተ ለመውደድ እንግዲህ ስትጣጣር ነው የተደረሰብህ ደብዛን አጥፍተ። ይህ ሲያደረግከው ነገር እንደ አንተ አሁን አይጸጸተም? ይጸጽታል አሁን ላይ አሁን ላይ ሳስበው ማለት ልክ እንዳልነበርኩ ነው የገባኝ። ያው እልህ ጓደኞቼ አብሬ የሙላቸው ጓደኞቼ ያው ብዙ ብዙ ነገር ከዛም በኋላ ደሞ እሷ ከሄደች በኋላ አሁን ባለቤቴ ጋር ተገናኘን። ያ ያ ነገር ደግሞ የገቢ ማነስ ብዙ ብዙ ነገር ሲደራረብ ወደዚህ ነገር ውስጥ ገባውና ከብዙ ትምህርት ነው የወሰድኩት። እንደ ወንድምህ ኤርሚያስ ይህንን ነገር ሲው ምን አለ፣ በጣም ነው የደነገጠው። ሁሉም እንደዚህ አልጠበቁም ነበር። ና እህት ሲባል እውነት መስሏቸው ነበረ፣ ግን እውነት አልነበረም። ለክ ቤተሰብ ስ ይህንን ነገር ምን አለ አላዘንም፣ በጣም በጣም አዝነዋል። ማለት እንደዚህ ታደርጋለህ ብለን አላሰብንም። ና ብለው ያው ትንሽ ከእኔ ጋር እንትናሉ። ያው ዞሮ ዞሮ ልጃቸውም አይደለም እንዲህ ተጎድቼ ይዝም አይሉም። ና ያው እስካሁን እየደገፉኝ ነው እንግዲህ በጣም ያሳዝናል። እንደው ከዚህ በኋላ ስ እንደው ፋሲካን አግኝተ የማናገር ይቅርታ የመጠየቅ እንዲሁም ደግሞ የበላሀውን ንብረት ለመመለስ ያው የበላሀውን ንብረት በዚህ ማለበዛ የምትመልስ ይሆናል። ምክንያቱም ይሄ ነገር አንተ የለፋህበት ገንዘብ አይደለም። የሚገባው ለሷ ነው፣ ትመልስላታል። አንተ አልመልስም እንኳን ብትል በህግ አግባብ እንግዲህ እኛ የገባበትን ነገር በሙሉ አሳይተን ሁሉንም ነገር መረጃውን ሰብስበን ለእሷ እንዲመለስ የምናደርግ ይሆናል። ግን አንተ እንደዚህ ሆነ፣ ከዚህ በኋላ ክፋት ታስባለህ ብዬም ስለማላስብ እንደዚህ አይነት ሂደቶች እንድንጀምርም አንተ እንግዲህ አትገፋፋንም ብዬ አስባለሁ። ምንድን ነው ሀሳብ አሁን አንተ በሱ ጉዳይ ላይ ያው ሀሳቤ በቃ የሰው ንብረት የሰው ነውና ለሷ መለሼ። በቃ እንዴትም ብዬ ወደ ቀድሞ ህይወቴ ለመመለስ ነው፣ ከዜሮ ለመጀመር ነው ያሰብኩት አሁን ባለው እንትን ላይ እና ትንሽ ቤተሰቦቼ ጋር ቆይቼ ቤተሰቦቼ አው ከነሱ ገንዘብ ተቀብዬ እንደገና ወደ ራይድ ስራ የምመለስ ይሆናል። እንደዛ ነው እስካሁን እያሰብኩ ያለሁት፣ ትንሽ እስካገግም እየጠበቅኩ እስኪሻለኝ። ከዚህ በኋላ እንጃ እንግዲህ ህይወቴ የሚጎልብን የሚመስለኝ ከዜሮ እንዳልከው ከዜሮ ሳይሆን ከኔጌቲቭ ነው የምትጀምረው። ምክንያቱም አካለ ጎዶሎ ሆነ ነው የምትጀምረው። በጣም ያሳዝናል። ይህም ነገር እንግዲህ ለሰራው ስራ እንደ ቅጣቱ እንደ መልሱ ነው ብዬ ነው የማስበው። ለሰው ልጅ እንደዚህ ማንም ሰው አይመኝም፣ እኔም ቢሆን በግሌ አልመኝም። ግን እሱ ያደረገችብህ ነገር በጣም ያሳዝናል። እንደውም አሁን አንተም መክሰስ የምትፈልግ ከሆነ መክሰስ ትችላለህ። አካልን አጉለዋለች፣ ነገሮችን አድርጋብሃለች አንተ ካደረብክባት እንግዲህ በጥፉ ነው የመለሰችል። አንተ መክሰስ የምትፈልግ ከሆነ መክሰስ ትችላለህ። እኛ ለአንተም ለእሷ ማር ነው የሚቆሙ ነው መሀል ያለን ሰዎች ስለሆንን የእሷ ሀብት እንዲመለስ እናደርጋለን። አንተም አግሀሌ ና ጉዳለች ካሳ ፈልጋለሁ መካስ ፈልጋለሁ እሷን መክሰስ ፈልጋለሁ የምትል ከሆነ ያንንም ሂደት ማድረግ ትችላለህ። እኔ እንኳን አሁን ለመክሰስ ፍላጎት የለኝም። ምክንያቱም ለጥፋት ቅጣት ነው የተቀበልኩት። አምኛለሁ ማለት በቃ ላጠፋውባት በቃ ቅጣቴን ሰጥታኛለች። በቃ አሁን እኔ እንደዚህ አይነት ነገር ውስጥ ሰጣጋ ውስጥ የመግባት ፍላጎት ሳይሆን ህይወቴን ማስተካከል ነው እምፈልገው። ከዚህ በኋላ ለራሴ ነገር መሮጥ፣ እንደገና መጀመር፣ ያው ከትላንት ነገን የተሻለ ለማድረግ መሮጥ ነው እንጂ ሌላ ከሷ ጋር እንደገና ሰጣጋ ውስጥ መግባት አልፈልግም እና እሷን ባለችበት መልካሙን እመኝለታለሁ አለው። ይሄን ያለው ነገር እስካሁን እንደ ከዚህስ በኋላ ያለው ነገር የሕክምናስ ወጪ ሐኪሞቹስ ምን አሉ? ሰርጀሪ ይሰራል ወይስ በዚሁ እንደዚሁ ተከናንበት እቀጥላለሁ ወይስ? እስኪ ደርቅ ነው ውስጥ ያለውንም ነገር እሱ ንገረኝ። ዶክተሮቹ ያለው ይሄ የተላጠው ፓርት እሱ እስኪ ደርቅ ነው። በአንድ በኩል ጋር ፕላስቲክ ሰርጀሪ ሊሰሩኝ አስበዋል እና ወጪውን እህቴ እሸፍናለሁ ብላለች። እና በቃ አጠቃላይ ያለው ይሄ ነው። ህክምናውም ያለው ይሄ ነው። ይሻለኛል ቢያንስ በትንሹ አንድ ወር እስከ ሁለት ወር በቃ ይስተካከላል ብለዋል። እንግዲህ ይሄን ያለው ነገር አይዞ እንግዲህ እኔ ያው እንደ ሰብዓዊነት፣ ማንም ሰው እንደዚህ ተጎርቶ ማየት አንፈልግም። ገባራል እንደዚህ አንተ ላይ በመፈጠሩ በጣም ደንግጠናል። አይዞ አይዞ። ያው እንግዲህ በመጨረሻም ደሞ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጠ ማስተላልፈው፣ የሰው ሀቅ የሰው ሐቅ ነው። አደራ መብላት ጥሩ እንዳይደለ ዞሮ ዞሮ ዋጋችንን እንደሚከፍለን የተረዳሁትና ያው አደራ መብላት በጣም ከባድ እንደሆነ አሁን እኔ ብታይ የህሊና ጠባሳ ጥሎብኛል። በጣም ዘመኔን የተበላው ማለት እየተጠቀምኩ እየመሰለኝ ለካ ዘመኔን ነው እንትን ስለ የነበረው ጊዜን በሰዎች ዘንድ ያለኝ ተቀባይነት በቤተሰቦች ዘንድ ያለው ያለኝ እምነት በጓደኞቼ፣ በጎረቤት፣ በሁሉም ዘንድ ያለኝ እምነት ነው የተወሰደው ና በጣም ትልቅ ጠባሳን ያሳደረብኝ እኔ ላይና ከዚህ በጣም ተመሬበታል ሆናለሁ። ያው እንግዲህ ውድ ቤተሰቦች ከኪሩቤል ታሪክ ብዙ እንደምትማሩ ተስፋ አደርጋለሁ። እንግዲህ የሷቅ መብላት የሰው አደራ መብላት እንግዲህ ሰው አስቀምጡልን እንደዚህ አድርጉልን ብሎ የተቀመጠን ገንዘብ መንካት መጨረሻው ምን እንደሚሆን እንግዲህ በኪሩቤል አይታችሁታል። እናንተም እንግዲህ ከዚህ ነገር ላይ ለማድረግ ያሰባችሁም እያደረጋችሁ ያላችሁ እንግዲህ ከእንደዚህ አይነት ነገር ላይ ተሰብስባችሁ ወደ ማንነታችሁ ተመልሳችሁ ይቅርታ ተጠያይቃችሁ እንግዲህ ይህንን ነገር ወደምታደርጉበት ሰው እንደምትመለሱ ተስፋ እናደርጋለን። የዛሬው ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሆንላችሁ። ቻው።